እንግዲህ በእንጨት ደረጃ ዋንዛ የሚባለው ነው። ቆንጆ ቤቱ ውበቱም ይልቀውንቱ እንትኑም ያው ከበሮ ነው ማለት ነው። እንዳልባሌ አይቼው ነበረ። ከበሮ በሰዎች ሲያዩት ያምር፣ ሲይዙት ያደናግር ሆነባቸው። እዛ አንድ ከበሮ ሙሉ ቀነዋ ላይ ማለት ነው ሰርሽ እባላለሁ። አሁንም አገለግለው ቀበና ምሥራቀ ፀሐይ መድኃኔ ዓለም ካቴድራል የዛሬ ሊቀ ጠበብት ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአምልኮ ሥርዓት የምትጠቀማቸው የራሷ ንዋያተ ቅድሳት አሏት። ከእነዚህም መካከል ከበሮ አንዱ ነው። በሮ ማለት ታላቁ ሊቅ ወልድ ክፍሌ ሲፈቱት ንዋየ ማሬት፣ አታሞ፣ ነጋሪት ስለ ክብረ በዓል የሚመታ ክብራዊ ትምህርተ ክብር፣ ጨዋሂ፣ ተሰሚ ማለት ነው ብሎ ይፈቱታል። በአንዳንድ ቦታ ተጽፎ እንደምናገኘው ደግሞ ከበሮ ከግዝ ቃል የተገኘ ሲሆን ደፋ፣ መታ፣ ከረከረ፣ ቆረቆረ፣ ጎሰመ ማለት ነው ብለው ጽፈውታል። እሱን እንግዲህ ሥራውን ትምህርት ቤት እያለሁ ነው አይቼው የነበረ። ያው ትምህርት ቤት እያለሁ ሲሰሩ ጓደኞቼ ከነዛ ጋር እንደው እንዳልባሌ አይቼው ነበረ። በአዲስ አበባ በተገኙበት አብያተ ክርስቲያናት ሁሉ የሚያዩት ከበሮ አልጮ ብሎ የሊቃውንቱን ወረብ አላደምቅ ቢላቸው ገና ሊሳሉ በሀገራቸው እንደዋዛ ያዩትን የከበሮ ስራ ሊሰሩ ተነሱ። የከብት ቆዳ ገጹና አድካሚ የሆነውን የከበሮ ሥራም አንድ ብለው ጀመሩ። እነሆ ሀያ ዓመታትንም በከበሮ ሥራ ዘለቁ። የዛሬ የብሔረ ጥበብ እንግዳዬ ሊቀጠበብት ኃይለ መስቀል መርሻ። እዛ አዲስ አበባ ስመጣ የገዳመትና ደብራቱ ጓደኞች ያሉበት በዓል ሄድ ነበር ማለት ነው። በዓል ሲሄድ ከበሮ ወይ ጮህም። ለምንድን ነው የከበሮ የማይሰራው? እየስራቸው ከበሮ ሰሪ አዲስ አበባ የለም ሲሉ በቀያችን እዛ ትምህርት ቤታቻት የነበረውን ማስታወስ ጀመርኩ። አንድ ደብረዳዊ ቅዱስ ያሬድ አሁን አርፏል፣ ቀሲስ ሆኖ አረፈ። እሱ ከበሮ እዛ አገር ቤት አያቶቹ ይሰሩ ነበርና ያንን ስራ እሱ ይሰራ ነበርና፣ ይህም ከበሮ ስራ እየቅዳመትና ድባራት ሲለምኑኝ እሱን ይዤ ሄድኩ ማለት ነው። ከዛ ወዲያ እሱ በደንብ ችሎታ ስለነበረው እሱ በደንብ ይበለጠ እሱ ሙያን እንትና አለል ማለት ነው። ከዛ እሱ አሁን አርፏል። በዚህ ሰሆነ እዛ ቶታል ስላሴ ነበር የሚያገለግለው በቃ ለተወሰነ በደመትና ድበራ ተብረን እየሄድ እንሰራል። ተዛ በኋላ እኔም ብቻዬን መስራት ጀመርኩ። እሱም ብቻውን እየሰራ ነበረ። እሱ ያው አረፈ። ተዛ ጊዜ ጀምሮ ወደ ዘጠና ዘጠና ስድስት ዓመተ ምህረት ነው መስራት የጀመርኩት ማለት ነው። በአዲስ አበባ በወቅቱ እምብዛም የሚሰራ አልነበረም፣ ይላሉ ሊቀ ጠበብት። ከበሮ የሚሰሩ የሉም። አይ ስራውን ሊችሉት ይችላሉ፣ ግን ያው ስራው ከባድ ስለሆነ ንጸውን ለመስራት እንተናይሉ እንጂ ድቃውንቱ ጉባኤ የመጡት ስራውን ይችሉት ይሆናል፣ ግን ለመስራት ያው ትንሽ አስቸጋሪ ስለሆነ ከበር ስለሆነ የሚሰራ አንድም እሰራለሁ የሚል እስታሁን አዲስ አበባ አላገኘም። እኔ ግን ብዙ ልጆች አሰልጥኛለሁ። ብዙ መምህራን መምህራኖችም በሰንበት ትምህርት ቤትም ደረጃ ብዙ የክብረ ስራውን አሰልጥን ያለው በአንድ ሰው ተሰርቶ የሚዘለቅ ስላልነበር፣ በአጠገቤ የማገኛቸውን እያሰለጠንኩ ለገዳማትና አድባራት እየሰራው እልካለውም ይላሉ። ሁ የት ልጅም ወንድም ልጆችም መሆናሉ ይሰፈር የሚያሳሩ የሚያሰለጠንኳቸው እነሱም አሉ። ልዩ ገዳመትና አድባራትም ብዙ ቦታ በሰንበት ትምህርት ቤት ያሉ መምራኖችም ዝኔ ግሃቡን መሊቀ ጉባኤ ኤርሚያስ፣ መቀይ ጌታ ፍሬው እነዚ አብረውኝ የገዳመትና አድባራት እየዞን አብረን እንሰራ ነበር ማለት ነው። አሁን ሊቀ ጉባኤ ኤርሚያስ ትንሽች አስሟ እንትናለች እና እንትናሉ እንጂ በጣም ከኔ በላይ ስለሆኑ በደንብ ያሳምሩታል ማለት ነው። የመጀመሪያ የሆነውን የከበሮ ስራቸውንም እንዲ ያስታውሱታል። ያው ስጀምረው ሲያስቸግረኝ ይህን ደብረ ቅዱስ ያር ያለውን ወሰድኩትና ያን አስቸግሮ ብሔረጽጌ ማርያም ነው ለመጀመሪያ ጊዜ መስራት የጀመርኩት ነበረ። እዛ አንድ ከበሮ ሙሉ ቀነዋ ላይ ማለት ነው ይ እንትን እያልብኝ እየተበላሸብኝ እንትኑ ያየሁት ትዝ አለል እያለኝ በአንድ ቀን አንዷን ከበሮ እንትን ብዬ በደንብ አልተሰራችም፣ እንትን አልኩ ተዛ። በኋላ ይህንን ወንድሜን ፈልጌ መስራት ጀመር። አንድ ሁለት ውስጥ ገዳማት ተሰራም። በኋላ ያው ስራውን በደንብ እንደሁም አሁን አሻሽየ በደንብ ከዛ የተሻለ አድጌ ስራውን እንትን ብያለሁ ማለት ነው። በወቅቱ ስራውን አድካሚ ከሚያደርገው አንዱ ለከበሮ ስራ የሚያገለግሉ የእጅ መሳሪያዎች በወቅቱ የተዘጋጀ አለመኖሩም አንዱ ነው ይላሉ። መሳሪያውንም አዘጋጁ። መሳሪያ ዝም ብሎ ነበር የሚሰራው በፊት ማለት ነው። አሁን ግን የራሱ መሳሪያ የራሲ እንትን እያልኩ መሳሪያውንም አዘጋጁ። አሁን ስራውንም በተለየ መልኩ እንትን ብያ አዳብሬዋለሁ ማለት ነው። በተለይ በበዓላት የቆዳ ግብዓቱን እንደሚያገኙ የሚገልጡት ሊቀጠበብት ከቆዳ ባሻገር የተመረጠ እንጨትና ጨርቅም ከሚያስፈልጉ ግብዓቶች መካከል ይገኙበታል። ለመሆኑ የከበሮ ስራ ሂደቱስ ምን ይመስላል ስል ቀጠልኩ። ያው እንግዲህ አሰራሩ መጀመሪያ ያው ተበረሃ ነው እንትን ብለው የሚያመጡልኝ እንጨቱን ዛው በረሃ ጅማገር ግናገር በዚ ጎሻባደ የሚባል አገር ነው እየጠረቡ የሚያመጡልኝ ያው ተመጣ ዋላኔ ጨርቁን ቆዳሁን ያንን አዘጋጅቸ ነው እንትን ምለው ማለት ነው እነሱ ግን እዛ ያው መጀመሪያ እንግዲህ በእንጨት ደረጃ ዋንዛ የሚባለው ነው ቆንጆ ያን እነሱ ቆርጠው ትንሽ ቆይቶ ነው የሚጠረበው ያንጠርበው አስተካክለው ብል ራሱ እንትናለው ልክ ያን አድርገው ያመጡልኛል እዚህ ሲመጣ ደግሞ ያው ጨርቁንም ቆዳውንም እያዘጋጀው በበዓላት ነው ቆዳው የሚገኘው በእንቁጣጣሽ በልደት በትንሣኤ ያንን አዘጋጅ ጠብቃለሁ። ይበልጥ በዚህ በጥምቀቱ ኅዳር አንድ ጀምሮ አሁን ወደ ዓመትና አድባራትን በወረፋ ነው ንትን የሚለኝ ቤትን ያዘጋጀው ወደ ውጭም ወደዛ የሚሄድልኝ እንደዚህ ነው እና ያው በዋንዛ እንጨት ነው የማዘጋጀው። ያው ስራውን ግን በደንብ አስተካክሎ የሚያመጡት እነሱ ናቸው። እኔ ጠፈራውን ነው ጨርቁናል አልብሼ ያው ጠፍሩን አውጥቼ ቆዳውን አውጥቼ መጠፈሩን ነው የምንሰራው ማለት ነው። ያው ቆዳው መጀመሪያ ይመጣና ይደርቃል ማለት ነው። ወይፈንም ሳይሆን መካከለኛ ላ አደለ ሳሳሚል የዛን ነው የምናደርገው ያ እስከ ሶስት ቀን ይደርቃል ማለት ነው። ደርቆ ተጣጥፎ አራት ማዘን ታጥፎ ይቆያል። እዛ ለከበሩ ስራ ለማዘጋጀት ሰባት ቀን ተዘብስቦ ቅድሜ በሰባተኛው ቀን ነው ለስራ የሚደርሰው ማለት ነው። ያ ቆዳውን ትንስተ የሚል ጨርቁን አለብሳለሁ፣ አዘጋጃለሁ። ልክ በሰባተኛው ቀን ቆዳው ቀጡ፣ ጠፍሩም ቆዳውም በልኩ በሜትር አደለም ምንትኑ የሚወጣው ከበሮውን በሰፊውም በእንትኑ ያለውን ራሱ ከበሮውን ወዳው እንደዛ እንደሚደርቀው ይነጠፍና ሸራ ተዘርግቶ እዛ ላይ ያው ከበሮውን እያደረግን ሰርክል ነው የሚወጣው ማለት ነው። ያፍና ንትኑ በሰርክል በዛ የሰፊውንም በሰፊው ባፉ ተደፍቶ ጠባቡንም በጠባቡ በዛው በሰርክል በእንትን ነው እንጂ በሜትር አይደለም እንትን ይባላል የሚወጣው ማለት ከዛ ያን ነው የወጣበትን ደግሞ ጠፍሩ የሚወጣው ዙሪያ ክብ ማለት ነው በዛሽ በወጣው ላይ ዙሪያውን ጠፍሩ ይወጣል ማለት ነው ቅድም እንዳልነው ይሄን እንጨቱን መጀመሪያ ጨርቅ ታለበስን በኋላ ያን ቆዳውን ተዛ ተነከረበት አውጥተን ይህን ሸራውን ዘርግተን እዚህ ሸራው ላይ ቆዳውን ዘረጋለን። ከዘረጋን በኋላ ይህን የምታዩትን ታች ያለውን ቆዳ ማለት ነው። ይህንን ከበሮ ላው ላይ አድርገን እንግዲህ እኛ በሜተር አይደለም የምንረካው፣ በከበሮ እናስቀምጠው የራሱን ልክ እናውቀዋለን። የጆሮዋን የምትወጣውን ታሳቢ በማድረግ ይህን እናወጣለን። ይህን ተወጣን በኋላ ደግሞ አዙረን በጠባቡ በኩል ደግሞ እናደርግና ይችኛዋን እናወጣለን ማለት ነው። እነዚህን ሁለቱን ተወጣን በኋላ ይህ መጥለፊያው የሚወጣው ወይንም 12 ወይንም እቺ የምታዪዋት መጥለፊዋ ነው፣ ጆሮዋ ማለት ነው። ጆሮ ወይንም መጥለፊያ ነው የሚባለው። እነዚህ እንግዲህ በምሳሌ ነው የምናወጣቸው። የታችኛው 12 ከሆነ የላይኛው 14 ተኩል ነው መሆን ያለበት። ተዛ፣ ታለፈ ሰፋት አለ፣ 13 ነው የምናረገው እንግዲህ። በ12 አውራት ምሳሌ ነው አባቶቻችን ያስተማሩን። 13 ከሆነ 13ኛ ጌታ፣ በዛ ምሳሌ ነው እንትም ይሉና ይህንን ታወጣን በኋላ ያን የቀረውን ቆዳ እንደዚህ እንደምታዩት ይሄን ጠፍርም ማለት ነው። ይሄንን ወጥ ዙሪያውን በከበሩ ልክ ማለት ነው። ወጥ የሆነ ጠፍር ዙሪያውን የሚያዞርልን ይሄን እናወጣለን። ካወጣን በኋላ በዚህ ለወገቡ ላይ ደግሞ ወገቡ በሶስት ስርፋ መቀነት ማለት ነው። እንትን የሚባለበት ሶስት ነው የሚደረገው። ያን የሶስቱን መጥለፊያ ደግሞ ተዛ የዙሪያውን ታወጣን በኋላ ያንን እናወጣለን። የጆሮ አንተ ማያውቅ ወይዛው እጪ የተሰራውን በዛን እንገልጸዋለን። ቆዳውን አውጥተን ጆሮውን ታወጣን በኋላ ጠፍሩን ነው የምናወጣው። ጠፍሩን ታወጣን በኋላ ወደ ስራ ነው የምንገባው። ወደ ስራ ስንገባ አምስት ጠጠር ወይንም ሰባት ጠጠር ይደረጋሉ። ውስጡ ነዛ ምሳሌ አላቸውና እነዛን ታደረግን በኋላ ወደ ስራ ነው የምንገባው። ተሰርቶ ሲያበቃ በእንትኑ ይፋጋል። አልፍ አቅም ታለ ደግሞ እንትን ታለ ሲመታ በራሱ እዚያ አገልግሎት ላይ በራሱ እየተነጭ ይሄዳል ማለት ነው። ይሄጣው ያው ቢላው የምንሰራበት ይሄ መስሪያው፣ ይሄ ነው የምንሰራበት። ይሄ ነው። በዚህ ነው ቆዳውን የምናወጣው። በዚህ ሰርተን ስናበቃ ጨርሰን ታበቃም በኋላ ይሄ እንደዚህ ሲሉት እንትኑ ይለቃል ማለት ነው። ጸጉሩ ይለቃል። በዚህ ስንፍቀው ማለት ነው የተወሰነ ተተፋቀ። በራሱ ሲመታ ደግሞ አገልግሎት ላይ ሲውል በራሱ ይህ እንትን እያለ እየተነጨ ይሄዳል ማለት ነው። አዎ፣ ስለዚህ መጀመሪያ ወደ ስራው ስንገባ ግን ሦስት ስርፋ ባላንሱን እንዲጠብቅ ማለት ነው። ይህን መጥረፍ ከመጀመራችን በፊት ሦስት ስርፋ ትንጠልፎ ወደ አንድ በኩል እንዳይሄድ ማለት ነው። በዚህ በዚህ እንደ ሦስት ስርፋና ሲዘዋ ለመውዳ ነው እንዳይንሸራተት ማለት ነው። ከዞራ ሰፋ ባለው በኩል እንጀምራለን። እየደረስን ስንሄድ ስንዞር ያችን ባላንሱን የጠበቀውን ተበቀው እየፈታን እየፈታን እንዞራለን ማለት ነው። የስራው ሂደት እንደዚህ ነው። ቅደም ተከተሉ ማለት ነው። ከቆዳ ስራ ጋር የተገናኙት የከበሮና ለጽሁፍ አገልግሎት የሚውለው የብራና ስራ አንዱ አስቸጋሪ ሂደት የቆዳ ዝግጅቱ መሆኑ ይታወቃል። አድካሚ ሂደት ያለው ከመሆኑን ባሻገር ቆዳው ደርቆ እስኪወጣለት ሽታ ስለሚኖረው እንብዛም የሚሰራ አልነበረም ይላሉ ሊቀጠበብት ያው ሽታው ከባድ ነው ያው ያው እንደው እግዚአብሔርም ለበረከት ብሎ የሰጠኝ የፈቀደ ል ስራ ስለሆነ እንጂ ሽታው በጣም ከባድ ነው ያው። ግን ሽታውን እንትን እንዲል አንድ ሶስት ጊዜ ውሃው ይቀየራል ማለት ነው። ሶስት ጊዜ ውሃው ሲቀየር ሽታው ይቀንሳል። ያው መቀነስ ነው እንጂ መስጠቱን አይተው፣ የቆዳው ፀባይ ማለት ነው። ያንን ጊዜ ሽታውን ያው ተቋቁሚ ለምጃዋለሁ። ያው ተቋቁሚ ይስራዋል ማለት ነው። አገልግሎቱ ለቤተ ክርስቲያን እንደመሆኑ በሥራው በረከትን አገኝበታለሁ የሚሉት ሊቀጠበብት በበዓላት የቅርብ ጓደኞችና ምዕመናን የቆዳ ግብዓቱን ያመጡልኛልን ብለውናል። ቆዳውን በዚህ በሶስቱ በዓላት የአካባቢው ሰው ለምዶኛል ማለት ነው። ራሳቸው ከንትም ብለው ሲያበቁ ቤት ድረስ ያመጡልን፣ ባለመኪናዎቹ ቤት ድረስ ራሳቸው ያመጡልኛል ማለት ነው። ማምጣት ያልቻሉትን ደግሞ ይደውሉልኛል። ሄጄ ከልጆች ከጅ አዘጋጃለሁ ማለት ነው። አካባቢው በደንብ ስለለመደኝ በቃ አካባቢው ደግሞ ከበሩ በረከት እንደሚያሰጥ ስለሚያውቁ ሥርዓት ጠብቀው ጌት ድረስ ያመጡልኛል ማለት ነው። አይቸግረኝም። እንደ መጽሐፍ መደጎሱን ይችላለሁ ብራና እንትን ማለቱን ግን ያው ድሮ እኛ ተደረስን ያው ብራናም ሲፋቅ ስላለ እንትን ስላላል ብራን ነው መፋቁን እንትን ማለቱን እንትና ለው መጽሐፍ መደጎስ ግን እችላለሁ። ያው ግን መጽሐፍ መደጎሱ አድካሚ ስለሆነ አንድ መጽሐፍ የሚደጎስበትን ሁለት ከበሮ እንደዛ ስለሚሰራ ያንን መጽሐፉን አልደጎስም፣ አልሰራም። ችሎታው አለ ግን አልሰራውም ማለት ነው። በትምህርት ቤት እንትን ይላሉ ማለት ነው በጉባኤ የራሳቸውን መጽሐፍ ደቀ መዛሙርቱ ደጉሳሉ ማለት ነው። ሲደጉሱ ያው ዝም ብሎ እዛው እንግዲህ በማየት ቀላል ነው። በዛው በትምህርት ቤት ነው እሱ የሚያየሁት። የብራና የሚጽፉትን አላገኘኋቸውም። ያው በእንትን ግን አያቸዋለሁ ስሉ እንጂ እንደዚህ ተጠግቼ በአካል አግቼ እንትን ያልኳቸው የለኝ። እሱ የፍየል ነው የብራና የሚጻፍበት፣ የፍየል ነው። ይሄ ለከበሮ የምናደርገው አሁን፣ መጽሐፍ የሚደኮስበትም የበሬውን እንትን ነው ቆዳውን ነው እንትን የሚያደርጉት። ያኛው ግን የብራናው ነው የመጻፊው የፍየል ብቻ ነው የሚሆነው፣ ተፍየል ብቻ አሁን ማለት ነው። ያ እሱ እንግዲህ እንደ ትንሽ ነው የማዘጋጀው ለጥምቀት፣ ከጥምቀት ሰሞን ነው ችን ታስዋስን የማዘጋጀው። ያው ትንሽ ምንም ምንም አይለመችም፣ ያው አዘጋጅቼው የሚቀርቤ ነገር የለም ለማዘጋጀት ያው ብዙ አይመጣም። ገዥውም ብዙ አይደለም ግን እንደው በዓመት አንድ ጊዜ ችታ ሳስ ላይ አዘጋጃለሁ። እነዚ ያዘጋጃቸው አስር የሚሆን አምስትም እነሱ ይሄዳለው አለለ ጥምቀት። ታዲያ ቤተ ክርስቲያን ለእያንዳንዱ ምሳሌና አንድምታ እንዳላት ሁሉ የከበሮም የራሱ የሆነ አንድምታ አለው። ከበሮ ላይ አግድም የምናያቸው ጥፍሮች ጌታ ባይሁድ እጅ ሲገረፍ የወጣበት ሰንበር ተምሳሌት ነው። አንድም ጌታችን የተገነጸበት ገመድ ምሳሌ ነው። ሌላኛው ፍቺ ደግሞ ሊቃውንቱ እንደሚነግሩን ጌታ የታሰረበትና የተጎተተበት ምሳሌ ነው። ያው እንግዲህ ከበሮ ውስጡ ያው ከበሮ በጌታ ምሳሌ ነው ማለት ነው። ያው ደግሞ ተላይ የምናለብሰው ጨርቁ ደግሞ የግናዙ ምሳሌ ነው። በተለያዩ ይሄ ጠፍሮ የምናደርገው እንትኖቹን የምናወጣው ተለይም ተታችም አስራ ሁለት አስራ ሁለት ነው። እንትና ቀዳዳቸው የሚወጡት አስራ ሁለት ተታችም አስራ ሁለት ተለይም አስራ ሁለት እኩል ነው፣ እንትኑ የሚወጣው ማለት ነው። እነሱም ከበዛ አስራ ሦስት አስራ ሁለት ነው የምናወጣቸው። ምንድን ነው ምሳሌ ስንላቸው አባቶቻችን በአስራ ሁለት አወራት ምሳሌ አስራ ሦስት ይሆን አስራ ሦስተኛ ጌታ በዛ ምሳሌ እናዋውጡ የሚሉን ማለት ነው። ከበሮ ታዲያ የጌታ ምሳሌ እንደመሆኑ በዋናነት የጌታን ሕማምና ስቃይ የሚታሰብበት መሆኑን ሊቃውንቱ ያወሳሉ። ከዚህም በተጨማሪ ቤተ ክርስቲያን ለምትጠቀምባቸው ንዋያተ ቅድሳት ሁሉ አንድምታ ያላት እንደመሆኑ እያንዳንዱ የከበሮ ክፍል ትርጓሜ ሰጥተዋለች። እዛ ምሳሌ ወደ ጣፍሩ በተለይና ከታች እንትን ባለው የግርፋቱ ያወይንቱ ምሳሌ ማ 6 የገረፉት የዛ የሰንበሩ ምሳሌ ነው። ምልን ማለትም ከበሮ ታዲያ ከላይ እንደምናየው ሁለት ክፍሎች አሉት፣ ሰፊና ጠባብ። ሰፊው የከበሮ ክፍል የመለኮት ምሳሌ ነው። ይህም የጌታችንን የባህሪ አምላክነት ምልውነት ለሥልጣኑ ወሰን የሌለው ዓለምን ሁሉ በእጁ የያዘ ፈጣሪ መሆኑን የሚያሳይ ነው። ጠባቡ የከበሮ ክፍል ደግሞ የሰውን ሥጋ የመዋሃዱ ምሳሌ ነው። ይህም ጌታችን በጠባብ ደረት በአጭር ቁመት ተወስኖ ሥጋን ተዋህዶ መገለጡን የሚያሳይ ነው። ታዲያ ከዚህ ጋር ተያይዞ ሊቃውንቱ ከበሮን ስናስቀምጥ ሁል ጊዜም ሰፊው ክፍል ወደ ላይ፣ ጠባቡ ክፍል ደግሞ ወደ ታች መሆን እንዳለበትም ያስተምራሉ። ሰፊ በመለኮት ምሳሌ ነው። ጠባቡ ደግሞ የትስብእት ነው ምሳሌ ጌታ በዛ በጠባቡ ተወስኑ ትኔ ማለት የዛ ምሳሌ ነው። ከበሮ በእጅ ከሚመታው ጠባቡና ሰፊ ክፍል ውጭ ያለው በቀይ ጨርቅ የተሸፈነ ነው። ይህም ቀይ እንዲሆን የተደረገበት ምክንያቱን ሊቃውንቱ ሲያስረዱ ጌታ ሲሰቀል ለብሶት የነበረው ቀይ ልብስ ወይም ከለሜዳ ተምሳሌት ነው ይሉናል። ሌላው ደግሞ የከበሮ ጨርቅ ጌታ የተገነዘበት ጨርቅ ተምሳሌት ተደርጎም ይወሰዳል። በከበሮ ላይ የምናገኘው በአንገታችን የምናጠልቀው የከበሮ ማንገቻም እንዲሁ ትርጓሜ አለው። ከበሮ ለመምታት በአንገታችን ላይ የምናጠልቀው ማንገቻ ገመድ ጌታ አይሁድ ሲጎትቱት የነበረው ገመድ ምሳሌ ነው። አንድም ጌታ 6666 ጊዜ የተገረፈበት ጅራፍ ምሳሌ ነው። ከበሮ ውስጡ ባዶ መሆኑ የጌታችን መቃብር ምሳሌ ነው። በከበሮ ውስጥ አንዳንዴ ሰባት ወይም ደግሞ አምስት አሊያም ሶስት ጠጠሮች ይቀመጣሉ። ሰባት መሆኑ ሰባቱ ምስጢራተ ቤተ ክርስቲያንን የሚያስታውስ ነው ሲሉን፣ አምስት መሆኑ የአምስቱ ቅንዋተ መስቀል ምሳሌ ነውም ይሉናል። ሶስት መሆኑ የስላሴ ሶስትነትን የሚገልጽ ምሳሌ ነው። እንግዲህ ሊቃውንት ቢሰበሰብ አንድ ከበሮ ከሌለ መቼም ማኅሌቱን ማገልገል አይቻልም። ያው የማኅሌቱ ውበቱም የሊቃውንቱ እንትኑም ያው ከበሮ ነው ማለት ነው። ከበሮ ከሌለ ያው ማኅሌቱም ማኅሌት አይደለ ማለት። ያው ያለ ከበሮም እናገለግልበት ወራት አለ፣ በአብይ ጾም። ከዛ ውጭ ግን ማኅሌቱ ያው የሚደምቀውም የሚያምረውም በከበሮ ማለት ነው። ከበሮ ሲመታ አይሁድ ጌታን የመቱት ያንገላቱት የገረፉት ያቆሰሉት መሆኑን የሚያሳይ ምሳሌ ነው። ስለዚህም ከበሮ ሲመታ ቀጥ ተብሎ አይመታም። መዘምራን ግራና ቀኝ እያሸበሸቡ ይመታሉ። ይህም ጌታ ከሐና ቀያፋ፣ ከቀያፋ ወደ ጲላጦስ ያደረገውን እንግልትም ያስታውሰናል። በዛ ሰፈር ሕዝቡ እንዲያውቀኝና በበዓል ቆዳ እንትን እንዲልልኝ ያደረጉልኝ። በዛ መንዝያ ያለው አቋቋም ቤት እዛም ስንቅ ይረዱ የነበረ መጋቢ ዓላፋ አስራት ወልድምን ይባላሉ እና ይህንንም ለስራዬ አጋሬ ማለት ነው። እዚህ በአቋቋሙ ዙሪያ ደግሞ ቀጌታ ላይ ኮን አሁን ገነት ዝግ ያለው ወንድሜም አውራደጌም ቅዳሜ ቅዳሜ ማህበር ቀለም እሱ ጋር እየሰማሁ እየመጣሁ ነው የማገለግለው ማለት ነው። በከበሮ ሥራ ከ20 ዓመታት በላይ የዘለቁትንና ቤተ ክርስቲያንን በሊቀጠበብትነትም ጭምር የሚያገለግሉትን ሊቀጠበብት ኃይለ መስቀል መርሻን ከወዲሁ እያመሰገንኩ የዛሬን በዚህ ቋጫው፣ ሳምንት በሌላ ምርሃ ግብር እጠብቃችኋለሁ። ሰናይ ጊዜ።